ማዲያት ከፊታችን ጠቆር ብሎ የሚታይ የቆዳ ለውጥ ማዲያት ተብሎ ይጠራል። ብዙ ጊዜ ፊት ላይ ነው የሚታየው፣ አልፎ አልፎ ግን ከፊት ውጭ የሚገኙ አጋጣሚዎች ይኖራሉ። እንግዲህ ብዙ አይነት የማዲያት አይነቶች ይኖራሉ። ክፍሉ አንዱ የፊታችን የትኛው አካባቢ እንደተጠቃ መሰረት በማድረግ ነው። ሁለተኛው ደግሞ ከቆዳችን ሌየር ቆዳችን ሶስት ክፍሎች አሉት፤ የውጨኛው፣ የውስጠኛው፣ የመካከለኛው ተብሎ ይከፈላል። እሱንም መሰረት አድርገን በተለያየ መልኩ እንከፋፍላለን ማለት ነው። አንደኛው እንግዲህ መከፋፊያ ዘዴ የቆዳው ዴብሱ ወይ ደግሞ የቆዳ ክፍሉ ነው። እሱኛውን መሰረት አድርገን ስናነሳ የውጭኛው ማዲያት ተብሎ አለ፣ ኤፒደርማል ሜላዝማ ይባላል። ሁለተኛው ደግሞ ደርማል ሜላዝማ የሚባል ሁለተኛ የቆዳ ክፍል ላይ የሚገኝ ሲሆን፣ ሶስተኛው ደግሞ ሚክስድ የሚባል የማዲያት አይነት አለ። ሁለቱም የቆዳ ክፍል ላይ በአንድ ጊዜ ሲገኝ ሚክስድ ይባላል ማለት ነው። ስለዚህ አንድ ሰው አንደኛው ሊኖረው ይችላል፣ ሁለተኛው ሊኖረው ይችላል፣ ደግሞ ሶስተኛው አይነት የማዲያት ታይፕ ሊኖረው ይችላል። ሌላው ሌላው ግንባራችን ላይ፣ አፍንጫ ላይ፣ ጉንጭ አካባቢ ላይ የሚታይ እና አገጭ አካባቢ ሲሆን ሴንትሮፋሻል ሜላዝማ ተብሎ የሚጠራ የማዲያት አይነት አለ። እሱ ብዙ ሰው ላይ የሚከሰት አይነት ነው። ከዛም ግን ጎንና ጎን የፊታችን አካባቢ ላይ ጉንጭ ላይ ብቻ ሲታይ እያልን እንደየቦታው በዛ ቦታ ስም እየተሰጠው እንከፋፍላችኋለን ማለት ነው። እንግዲህ ማዲያት አይነቱና ማዲያት ምንድን ነው ለሚለው ይህን ያክል ካልን፣ እንግዲህ ማዲያት የሚመጣው ለምንድን ነው፣ መንስኤ ሊሆኑ የሚችሉ ነገሮች ምንድን ናቸው የሚሉት ጥያቄዎች ብዙ ጊዜ ይነሳሉ። እና ምክንያቶቹ በጣም ብዙ ናቸው። እንግዲህ አጋላጭ ምክንያት ነው የምንላቸው እኛ ሪስክ ፋክተርስ ብለን የምንጠራቸው ነገሮች ናቸው። ማዲያት በተወሰነ መልኩ በቤተሰብም የመወረስ እድል አለው። ስለዚህ ጄኔቲክ ፋክተር አንዱ አጋላጭ ምክንያት ነው የሚሆነው ማለት ነው። እንደዚህ ስንል ግን ሁሉም ማዲያት ያለበት ቤተሰብ ላይ ሁሉም ሰው ላይ ማዲያት ይታያል ማለት አይደለም። አንድ ቤተሰብ ውስጥ ለምሳሌ አስር ሰው ካለ ከአስሩ ሶስቱ ሰው ላይ የመገኘት እድል አለው። በቤተሰብ ካለ በእናት ካለ በአባት ካለ በእህት ወንድም ካለ ሪስኩን በዚህ ደረጃ ከፍ ሊያደርገው ይችላል። ከመቶ ሰላሳ ፐርሰንት እንደማለት ነው። ሌሎቹ ምክንያቶች እንግዲህ ከውጭ የሚመጡ ከጊዜ ወደ ጊዜ ሊያገኙን የሚችሉ ምክንያቶች ናቸው። ማዲያት ሊመጣ የሚችለው ዋናው እና አንዱ በጣም ትልቅ ምክንያት ፀሐይ ነው። ለፀሐይ ተጋላጭ የሆኑ ሰዎች ማዲያት ፊታችን ላይ የመውጣት ዕድሉ በጣም ከፍተኛ ነው። ስለዚህ ፀሐይ ፊታችን ላይ ምን ያመጣል? የቆዳ ቀለም በብዛት እንዲመነጭ የማድረግ ባህሪ አለው። ቆዳ ቀለም ያመነጩ ሴሎች ሜላኖሳይትስ ተብሎ ይጠራሉ። እነዚህ ሴሎች ሜላኒን የሚባል የቆዳ ቀለም ያመነጫሉ። ፊታችንም እንዲሁም ሙሉ ሰውነታችን ላይ ፊታችን ግን በተፈጥሮ ኦልሞስት 24 ሰዓት ክፍት ሊሆን የሚችል አካባቢ ስለሆነ ቀን ላይ ደግሞ ፀሐይ ላይ ስንጋለጥ ፀሐይ ሲያገኘው እነዚህን ቅድም ያነሳናቸውን ሴሎች የቀለም መጠን በብዛት እንዲያመረጩ የማድረግ ነገር አለው። በብዛት ደግሞ ፊታችን አጥንት ያለበት አካባቢ ላይ ማዲያት የመብዛት ነገር አለው። ካየን ማላር የምንለው መንዲቡላር የምንላቸው ግንባራችን አካባቢ፣ እንዲሁም ደግሞ አፍንጫ ላይ በኮንቬክሲቲስ ኦፍ ዘ ፌስ ይሄ ወደ ውጭ ወጣ የማለት ክፍል ላይ ማዲያት መብዛት ይታያል። እንደዛ የሚሆኑበት ምክንያት እንግዲህ ፀሐይ በበለጠ እነዚህን ክፍሎች ስለሚያገኝ ነው ማለት ነው ስለዚህ ፀሐይ አንደኛውና ዋነኛው ለማዲያት መፈጠር ምክንያት የሚሆን ነገር ነው ማለት ነው ህክምና ላይ በጣም መሰረታዊ አንዱ ህክምና ዘዴ ምንድነው ፀሐይ መከላከል ነው የሚሆነው ኋላ ስለ ህክምና ስናነሳ በደንብ ማውራት ይቻላል ማለት ነው እንግዲህ ሴቶች ላይ በብዛት የሚገኝ ችግር ነው ማዲያት በቁጥር ደረ ስናስቀምጠው አንድ አራት ነው የሚሆነው። አንድ ወንድ ለአራት ሴት እድሉን ሴቶች ላይ ከፍ ያደርግ ይላል ማለት ነው። ሴቶች ላይ በብዛት የሚታይበት ምክንያት ምንድን ነው ካልን ብዙ ምክንያቶችን ማንሳት ይቻላል። ዋነኛው ነገር ግን የሆርሞን ለውጥ ነው። ብዙ ጊዜ የሴቶች ላይ የሚታይ የሆርሞን ለውጦች በተለያዩ አጋጣሚ የሚከሰቱ ናቸው። አንዱና ዋናው እርግዝና ነው። ስለዚህ እርግዝና ላይ ማዲያት ሲገኝ ፊዚዮሎጂካል ነው የምንለው። አንዳንዴ እንደ በሽታም ላይ ታሰብ ይችላል። እርግዝና አንዱ ለማዲያት አጋላጭ የሚሆንበት ምክንያቱ በዛ በእርግዝና ወቅት የሆርሞኖቹ ለውጥ ይሄ ፕሮጀስትሮን የምንለው የሆርሞን፣ ስትሮጂን የምንላቸው የሆርሞን አይነቶች ማዲያት እንዲከሰቱ ምክንያት ይሆናሉ። ከዛም ውጭ ሜላኖሳይት ስቲሙሌቲንግ ሆርሞን የሚባል ሆርሞን አለ። እሱም በእርግዝና ጊዜ ትንሽ መጠኑ ከፍ የማለት ነገር ስለሚኖረው እንደ አጠቃላይ ሰውነት ላይ ጥቁረትን የማባባስ ነገሮች አላቸው። ከማዲያትም ውጭ ለምሳሌ ጡት ጫፍ አካባቢ ላይ ሆድ ላይ የመሳሰሉ እና እንዲሁ ፊትንም ጨምሮ ፊት ላይም ሌሎች አንዳንዴ ጥቁር ነጠብጣቦች ከዛ በፊት የነበሩ በእርግዝና ጊዜ የመባባስ ነገሮች አላቸው። እነዚህም የሆኑት በዚሁ በእርግዝና ሆርሞን ምክንያት ነው ማለት ነው። ከዚ ውጭ ከእርግዝና ውጭ የሚወሰዱ የእርግዝና መከላከያ አይነቶች አሉ ከነዚህ ውስጥ ሆርሞን ውስጣቸው የያዙ የእርግዝና መከላከያ ዘዴዎች ማዲያት የመከሰት እድልን ትንሽ የመጨመር አቅም አላቸው። በንክብል መልክም ይወሰዱ አሉ፣ በመርፌ መልክም ይሰጡ አሉ፣ ክንድ ውስጥ የሚቀበሩ አሉ። እነዚህ በሙሉ ውስጣቸው ላይ እነዚህን ሆርሞኖች የያዙ ስለሆኑ፣ እነዚህ ሆርሞኖች እንግዲህ በእርግዝና ወቅት በተፈጥሮ የሚጨምሩ ሲሆኑ ከእርግዝና ውጭ ደግሞ እርግዝና ለመከላከል ሴቶች የሚጠቀሟቸው ቅድም የጠቀስናቸው የፕሮጀስትሮን ስትሮጂን የያዙ የእርግዝና መከላከያ መንገዶች ይህንን ድል ከፍ የማድረግ ነገር አላቸው። ሌሎች ምክንያቶች እንግዲህ መድኃኒቶች ሊኖሩ ይችላሉ፣ ተጓዳኝ ህመሞች ሰውነታችን ውስጥ ሊኖሩ ይችላሉ፣ ለማዲያት መፈጠር ምክንያት ሊሆኑ የሚችሉ። ከዛ በበለጠ ደግሞ ስትረስ ነው አንዱና ሌላው ነገር። ብዙ ጊዜ ስንጨናነቅ ብዙ ሰው የሚያስተውለው ነገር ነው ይሄ። ሰውነታችን ላይ ብዙ ለውጦች ይታያሉ። ቆዳ ላይ ከሚታዩ አንዱ ችግር ይሄ ማዲያት የሚባል ነገር ነው። አልፎ አልፎ ደግሞ ፊታችን ላይ የምንጠቀማቸው የተለያየ ሆም ሬሜዲስ የሚባሉም ወይ ደግሞ ኮስሞቲክስ ሜካፖች ማለት ነው። እነዚህ እንደዚህ አይነት ነገሮችም የቆዳችን ቁጣ በማምጣት እና እዚያ አካባቢ ላይ ያለው የቆዳ ሴል ቀለምን የሚያመነቸው የቆዳ ሴል ተጨማሪ ቀለም እንዲያመነጭ የማድረግ አቅም አላቸው። አንዳንድ መድኃኒቶች ሌላ ተጨማሪ ለሌላ ህመም ተጓዳኝ ህመም ያላቸው ሰዎች ለምሳሌ ለቲቪ የሚሰጥ ሊሆን ይችላል። ይሄ ለሲዠር ዲስኦርደርስ የምንለው የመድኃኒት አይነቶች አሉ። አልፎ አልፎ እንደዚህ ዓይነት ችግር እንዲከሰቱ የማድረግ አቅም አላቸው። አንዳንዴ ከመሬት ጋር ተያይዞ የመጣ ችግር ሲሆን በባህሪው በራሱ እየለቀቀ የሚሄድ ነገርም አለው። ከእርግዝና ጋር የሚከሰት አይነት ከሆነ እንደዚህ አይነት ነገሮች አሉት ማለት ነው። እና ሰው ጥንቃቄ በደንብ ያስፈልጋል ማለት ነው። እንግዲህ ዲፍረንሻል ዲያግኖሲስ የምንላቸው ለምሳሌ አንድ ሰው ማዲያት ካለው ሪሊ እሱ ነገር ማዲያት ነው ወይ ደግሞ ሌላ ነው ብሎ ለማለት እንግዲህ ቅድም መግቢያችን ላይ በተወሰነ መልኩ ለማንሳት እንደሞከር ነው። አንድ ባለሙያ ለመለየት ብዙም አይቸገርም ግን በጣም የሚመሳሰሉና አንዳንዴ ማዲያት ነው አይደለም ብለን የምናስባቸው ፊት ላይ ትኩረትን የሚያመጡ ችግሮች አሉ። ከነዛ ውስጥ ለምሳሌ ሽታዎች አሉ። አይን አካባቢ ላይ ጥቁር ብሎ የሚታይ የሽታ አይነት አለ። ኔቨስ ኦፍ ኦታ በመባል ይታወቃል። እና ብዙ ጊዜ አይንም ውስጥ ጥቁር ማለት ይሄ ነጩ የአይናችን ክፍል ውስጥ ይታያል። እና ቆዳችን ላይ ብዙ ጊዜ በአንድ በኩል ነው የሚታየው። ይሄ ግን ብዙ ሰው ማዲያት ነው ብሎ ያስብና የማዲያት ህክምናዎችን ሲጠቀም ያለው መድኃኒቶቹ ግን ጉዳት ነው እንጂ የሚያደርሱት፣ ብዙም ጥቅም ሲያመጡላቸው አይታይም እና እሱን በደንብ ለይቶ ማወቅ ያስፈልጋል። ሁለተኛው ደግሞ ሌሎች በፀሐይ ብርሃን የሚመጡ የአለርጂ አይነቶች አሉ። ፎቶቶክሲክ ደርማታይትስ፣ ፎቶ አለርጂክ ደርማታይትስ የምንላቸው ፊት ላይ ጥቁረትን የሚያመጡ ችግሮች አሉ። እነዚህም ፊታችን በማጥቆር ሲታዩ ማዲያት የሚመስሉ ግን ማዲያት ያልሆኑ የፊት ችግሮች አሉ ማለት ነው። ሌላኛውም አይነት እነዚህ አሁን ኬራቶስ ፒላሪስ ብለምንጠራው ጥቁር በማለት ፊት ላይ የሚታያል አንዳንድ የውስጥ ህመሞችም ሲኖሩ ፊት ላይ ትኩረት የሚኖርበት አጋጣሚዎች አሉ። ከጉበት ህመም ጋር ተያይዞ ሌሎችም እንደዚህ ከሆርሞናል ችግር እነዚህም የመሳሰሉ ብዙ ፊት ላይ ትኩረት ሊያመጡ የሚችሉ ችግሮች ይኖራሉ። እንግዲህ እነዚህም በደንብ አድርጎ ባለሙያ ተጨማሪ ምርመራዎች ማድረግ ካለበት የውስጥ ምርመራ፣ የደም ምርመራ ከቦታው ላይ ምናምን መውሰድ የሚያስፈልግ ከሆነ እነዚህም በማድረግ ችግሮችን መለየት፣ ከዛ በኋላ ችግሩ በደንብ ከተለየ በኋላ ወደ ህክምናው መሄድ ያስፈልጋል ማለት ነው። እንጂ ማንኛውም ፊት ላይ የሚወጣ ጥቁር ነገር ማዲያት ነው ብለን መደምደም ያስቸግራል። እንደዛ ከሆነ ፊታችን ላይ የምንጠቀማቸው ነገር በኋላ ላይ ነው ብለን አስበን ከሄድን ውጤት ሳያመጡ ግን ቆዳችንን የሚጎዱበት አጋጣሚዎች ይኖራሉ። በጣም አስፈላጊ የሆኑ መሰረታዊ ነገሮች አሉ እዚህ ጋር መነሳት ያለባቸው። አንደኛው ፀሐይ መከላከል ነው። በጣም ፀሐይ መከላከል አስፈላጊ ነው። ፀሐይ መከላከል አንደኛው ህክምና ላይ ዲዩሪንግ ቴራፒ እና አፍተር ቴራፒ ህክምናውን እየወሰዱ ባሉበት መድኃኒቶችን በሚጠቀሙበት ጊዜ እና ፖስቴራፒ መድኃኒቱን ጨርሶ ደቀ ማዲያቱ ጠፍቷል፣ ከዚህ በኋላ የለም መድኃኒት አያስፈልግም አቁም ከተባለም በኋላ ፀሐይ መከላከል በጣም አስፈላጊ ነው። የምንከላከልባቸው መንገዶች ሶስት ናቸው። አንደኛው የፀሐይ መከላከያ ቅባቶችን መጠቀም ነው። ሰንስክሪን ወይ ደግሞ ሰንብሎክ ተብሎ የሚጠራ ነው። ሁለተኛው ደግሞ ጃንጥላ መያዝ ሊሆን ይችላል፣ ወደ ውጭ ስንወጣ ወይ ኮፍያ ማድረግ ሊሆን ይችላል። ሶስተኛው ደግሞ ያው ጥላ ጥላ እየፈለጉ ኢንዶር ቤት ውስጥ መሆን ፀሐይ እንዳያገኘን መጠለል ጥላ አካባቢ ላይ ሶስተኛ አማራጭ ነው ማለት ነው። ሌላው ነገር ምንድን ነው? ፀሐይ መከላከያ ስንጠቀም በምን መልኩ መጠቀም አለብን? ምን አይነት ፀሐይ መከላከያ መጠቀም አለብን የሚሉት ነገሮች በጣም ብዙ ሰው ዘንድ በጣም ስህተት ስላለ በጣም መታረም ያለበት ነገር ስለሆነ እሱም ማንሳት አስፈላጊ ነው የሚሆነው። እንግዲህ ብዙ ጊዜ ፀሐይ መከላከያ ብዙ ሰው ሲጠቀም በቀን አንዴ ነው የሚጠቀመው። ጠዋት ተቀብቶ ይወጣል። ከዛ በኋላ ፊቱ ላይ ቀኑን ሙሉ ፀሐይ ሊከላከልለት የምችል ነገር ታሳቢ እያደረገ ነው የሚውለው ማለት ነው። ይሄ በጣም ስህተት ነው። እንግዲህ አሁን ባለው የፀሐይ መከላከያ አቅም እኔ የማውቃቸው የፀሐይ መከላከያ አይነቶች ከሁለት ሰዓት በላይ የሚያገለግል የፀሐይ መከላከያ ቅባት የለም። አንዱ እሱ ነው። ስለዚህ ህጉ የሚለው ብዙዎቹ ፀሐይ መከላከያዎቹ ላይ የተጻፈ ጀርባው ላይ ገብተን ሁላችን ማየት የምንችለው ነገር ስለሆነ በየሁለት ሰዓቱ እየደጋገምን መጠቀም ካላብን በኋላ መልሰን መቀባት፣ እንደዚህ ዋና ላይ ከታጠብን በኋላ መልሰን መቀባት ሊያስፈልግ ይችላል ማለት ነው። አንዱ እሱ ነው። ሁለተኛው ደግሞ የፀሐይ መከላከያዎቹ የሚወሰኑት አንደኛው ባለው የቆዳ ታይፕ ነው። ለእኔ ተስማሚ የሆነው የፀሐይ መከላከያ ለሌላ ሰው ተስማሚ ላይሆን ይችላል። ስለዚህ የምንጠቀመው የፀሐይ መከላከያ ከቆዳችን አይነት ጋር አብሮ ሊሄድ የሚችል ቢሆን ስንጠቀመውም ጥሩ ስሜት ይሰማናል፣ ለማቋረጥም ምክንያት አይሆንም ማለት ነው። ስለዚህ በቀጣይነት ተስማምቶ ልንቀጥል እንችላለን። ግን ማይስማማን ከሆነ አንዳንዴ ስንቀባ ፊታችንን ነጣ የሚያደርግ ከሆነ የሚያጦ ከሆነ ወዝ የሚጨምር ከሆነ ወይም የሚያደርግ ከሆነ አንጠቀመውም። ብዙ ጥሩ ስሜት ስለማይፈጥርልን ፊታችን ላይ ለማቆም እንገደዳለን። በዛ አጋጣሚ ተመለስን ፀሐይ መከላከያ ላንጠቀም እንችላለን። ሌላው የፀሐይ መከላከያ ዋናው ጥቅሙ ማዲያትን ብቻ ለመከላከል ሳይሆን እንደ አጠቃላይ ማንሳቱ አስፈላጊ ስለሆነ ትንሽ ልበልና ስኪን ኤጂንግ የሚባል የቆዳ እርጅና እንዳይከሰት ፊታችን ላይ ይከላከልልናል። የቆዳ ርጅና ሲባል አንዳንዴ ጥቁረቱ ማዲያቱ በራሱ ከቆዳ ርጅና ውስጥ ነው የሚመደበው። ሌሎች ጥቁር ነጠብጣቦች ፊት ላይ መከሰት፣ ነጣ ነጣ ያሉ ፊት ላይ መውጣት፣ የቆዳ መሸብሸብ የመሳሰሉ አንድ ሰው ፊቱ አረጀ ብለን ስንል ምናያቸው ምልክቶች እንዳይከሰቱብን ፀሐይ መከላከያ መጠቀም በደንብ አስፈላጊ ነው። ሁለተኛ ፀሐይ መከላከያ በዚህ መልኩ በደንብ በአግባቡ ከተጠቀምን በጣም ጥሩ ውጤት ሊያመጣልን ይችላል ማለት ነው። እንደ ቆዳችን አይነት ፊታችን ሞስቸራይዝ ማድረግ ይፈልጋል። ይሄ ተጨማሪ ቅባት እንዲኖረው እንደ ቆዳችን አይነት ነው ይሄኛው የሚወሰነው። በብዛት ደግሞ ቅድም መግቢያችን ላይ እንዳነሳ ነው ደረቅ ፊት ያላቸውና ሰንስቲቭ ፊት ያላቸው ሰዎች በጣም እንክብካቤ የሚፈልግ የቆዳ አይነት ስለሆነ፣ ለሌላ ችግርም በጣም ተጋላጭ የሆነ የቆዳ ታይፕ ስለሆነ በደምብ አድርገን ቅባት በቂ ፈሳሽ እንዲያገኝ በቅባት መልክ ተጨማሪ ደግሞ በጣም በቂ ውሃ በመውሰድ ፊታችንም መንከባከብ ያስፈልጋል። ቢያንስ አንድ ሰው ከሁለት ሊትር ያላነሰ ውሃ በየቀኑ ከጠጣ ቆዳው ላይ ከሰቱ የሚችሉ በድርቀት ምክንያት የሚወጡትን ነገር በጣም ሚኒማይዝ ማድረግ እንችላለን ማለት ነው። ሶስተኛው ቫይታሚን መጠቀም ማዲያትን ለማከም በጣም ጥሩ ነው። ብዙ የቫይታሚን አይነቶችን ማንሳት እንችላለን። ከዛ ውስጥ ግን ቫይታሚን ሲ፣ ቫይታሚን ቢ12፣ ቫይታሚን ኢ የምንላቸው እነዚህ የቫይታሚን አይነቶች ቆዳችን ላይ ያለውን ማዲያት ለማከም በጣም አስፈላጊ ናቸውና ሌላም ሌላም ችግር በዛው ስለሚረዱን ምግባችን ላይ በብዛት እነዚህ ነገሮች ያካተቱ ምግቦችን በቀላሉ ልናገኛቸው የምንችል ምግቦች ስለሆኑ መጠቀም በጣም አስፈላጊ ነው የሚሆነው። እነዚህ እንግዲህ እንደ አጠቃላይ አንድ ሰው ማዲያት ሳይከሰትበትም ያረጋቸው ጥሩ የሆኑ ነገሮች ናቸው፣ ጎን ለጎን የምናደርጋቸው ነገሮች ናቸው። ከተከሰተ በኋላ ደግሞ በደንብ አስተውሎ እነዚህ ነገሮች መጠቀም ፊታችን ላይ ያለውን ማዲያትንም ጨምሮ እንደዚሁ ሌሎችንም ችግሮች በቀላሉ ልንከላከልና ለማከምም እንችላለን ማለት ነው። ማዲያት ከተከሰተ በኋላ ምንድነው ማድረግ ያለበት አንድ ሰው? አንደኛውና ዋነኛው ነገር ባለሙያ ማማከር ነው የሚያስፈልገው አንደኛ ባለሙያ ጋር ሲሄድ ምን አይነት የቆዳ ታይፕ አለው የሚባለው ነገር በጣም ታሳቢ መደረግ አለበት። ሁለተኛው ደግሞ እንግዲህ ማዲያቱ ከተፈጠረ በትክክል ማዲያት ነው አይደለም የሚለውን ባለሙያው ይለየዋል። ማዲያትም ከሆነ ደግሞ የትኛው የማዲያት አይነት ነው ይሄ ሰው ያለው እና ደግሞ ቅድም ያነሳናቸውን ሪስክ ፋክተርስ ያልናቸው አጋላጭ ምክንያቶች ካሉ እነዚህ ነገሮች ከባለሙያው ጋር በመመካከር ከነዚህ ነገሮች እንዴት መጽዳት ይቻላል የሚለውን በደንብ አድርጎ መመካከል ይፈልጋል። ከህክምና በፊት ማድረግ ያለብን ቅድም አጋላጭ ይሆናሉ ብለን ያሰብናቸውን ሪስ ፋክተሮቹን አይደንቲፋይ ማድረግ መለየት፣ ከዛ ከለየናቸው በኋላ እነሱም ማስተካከል የሚቻል ከሆነ ሞዲፋያብል ከሆኑ ለማቆም የሚቻል ከሆነ ለምሳሌ መድኃኒት ከሆነ ማቆም የሚቻል ከሆነ ያንን መድኃኒት፣ ለፀሐይ የመጋለጥ ችግር ካለ ወይ ደግሞ ከዛ በፊት ፀሐይ መከላከያ ዘዴ የማይጠቀሙ ከሆነ ስትረስ ካለ እነዚህ ማስተካከል የሚቻል አይነት ወይ ደግሞ ሞዲፋያብል የሆኑ ሪስክ ፋክተሮች ናቸው ማለት ነው። እነሱን መለየትና ለማስተካከል መሞከር ነው። ያንን አድርግን ከጨረሰን በኋላ ወደ ህክምናው ነው ቀጥታ የምንሄደው ማለት ነው። ህክምናው እንግዲህ ቅድም መግቢያ ላይ ለማንሳት እንደሞከር ነው የማዲያት አይነቱ በጣም መሰረታዊ ነገር ነው። ለምሳሌ አንድ ሰው የውጨኛው የማዲያት አይነት ቢኖረው ኤፒደርማል ሜልአዝማ ያለው ሰው የሚታከምበት የመድኃኒት አይነት እና ደርማል ሜላዝማ ወይ ደግሞ ይሄ ሚክስድ ያለው የማዲያት አይነት ያለው ሰው ህክምናው የተለያየ ነው የሚሆነው ማለት ነው። ሁለተኛ ደግሞ ያለው የቆዳ አይነት በጣም አስፈላጊ ነው ህክምናውን ለመጀመር ወዛም ፊት ያለው ሰው እና ድራይ ወይ ደግሞ ሴንሲቲቭ የቁጡ የቆዳ አይነት ያላቸው ሰዎች የምንሰጣቸው የህክምና አይነቶች በጣም ይለያያሉ። ለሁሉም ሰው አንድ አይነት መድኃኒት ተስማሚ አይሆንም ብዙ ጊዜ ሁለተኛው ለማዲያቱ አይነት ስፔሲፊክ የሆኑ ህክምና መስጠት ነው ስፔሲፊክ ሜላዝማ ቴራፒ የምንላቸው አይነቶች አሉ እንግዲህ እነዚህ በጣም ብዙ ናቸው አሁን የማዲያት ህክምና የጀርባ አጥንት የሆነው መድኃኒት የሃይድሮኪኖን ቤዝድ የሆነ ህክምና ነው በውስጡ ሃይድሮኪኖን የሚባል ኬሚካል ያለው ነው እሱ እንግዲህ እንዳነሳ ነው ቅድም እንደ ማዲያቱ አይነት እንደ ቆዳው አይነት ምንሰጠው ኮንሰንትሬሽን ፐርሰንት መጠኑ ጥንካሬው ይለያያል ማለት ነው ያንን መሰረት አድርገን ነው የምሰጠው። እንግዲህ ብቻውን የሚሰጥበት ጊዜ አለ። ተጨማሪ ሁለትም ሶስትም መድኃኒት አሁን በጣም የተሻለ የሚባለው ከሃይድሮኪኖን ቤዝድ ህክምና ውስጥ ትሪፕል ቴራፒ የሚባል ነው። ሶስት መድኃኒትን አንድ ላይ በማቀላቀል መጠቀም ነው እንግዲህ እሱ የተሻለ ነው። ግን እንደዛም ሲሆን ኮንሰንትሬሽኑ ውስጥ ላይ የምናደርገው መጠኑ፣ ቅመማው ውስጥ ያለው የመድኃኒቱ መጠን እንደየቆዳው ታይፕ እና እንደ ማዲያቱ አይነት የሚለያይ ነው የሚሆነው ማለት ነው። እንግዲህ ህክምናው ምን ያክል ጊዜ ውስጥ ለውጥ እንጠብቃለን ይህንን መድኃኒት ከወሰድን? እንደ ማዲያቱ ታይፕ አሁን የሚለያይ ቢሆንም፣ አቨሬጅ ግን በአማካኝ አንድ ሰው ህክምና ከጀመረ በኋላ እስከ ስድስት ሳምንት ድረስ ለውጦች ማሳየት ይጀምራል። እነዚህ ለውጦች ሙሉ በሙሉ የመጥፋት ነገር ሊሆኑ ይችላል። ግን ቢያንስ ግን ላይትኒንግ የሆነ መደብዘዝ የመቀነስ ጥቁረቱ የመፍዘዝ አይነት ባህሪዎችን እስከ ስድስት ሳምንት ብዙ ጊዜ ያሳያል። ይሄኛው ብዙ ሰው ላይ የሚታይ አይነት ለውጥ ነው የሚሆነው። ይህንን ካረግን በኋላ ግን ህክምናው ይቆማል ማለት አይደለም። ብዙ ሰው ዘንድ ያለው ችግር ምንድነው? የሚሳሳቱት ነገር መድኃኒቱን ይወስዳሉ። ለምሳሌ በአንድ ወር ከ15 ቀን ወይ አንድ ወር ወይ ሁለት ወር ከወሰዱ በኋላ ለውጦች ይኖሯቸዋል ን መድኃኒቱን ያቆሙታል። ይሄ አስፈላጊ አይደለም። ቀጣይ ሜንቴናንስ ቴራፒ የሚባል ሁለተኛ ላይ የሚኖር የህክምናው አካል የሆነ ይሄ የመጣውን ለውጥ ማስቀጠል፣ ተመልሶ የመምጣት እድሉን በተቻለ መጠን እንዳይመጣ ለማድረግ ቀጣይ መሆን ያለበት የህክምና አይነቶች ይኖራሉ ማለት ነው። ሜንቴናንስ ቴራፒ አቭሬጅ በአማካኝ ከስድስት ወር እስከ አንድ ዓመት በአቨሬጅ ሊያስፈልግ ይችላል። ይሄ ለውጥ ላላቸው ሰዎች ነው ለውጥ ከሌላቸው ግን ሁለተኛ የህክምና አማራጮችን ነው ምንሞክረው። ለምሳሌ ፒል ማድረግ ሊሆን ይችላል፣ መድኃኒቶቹን መቀየር ሊሆን ይችላል። ለምሳሌ ቅድም ካነሳናቸው ሃይድሮኩኖን ቤዝድ ከሆነው ሌሎች እንደ አዛሊክ አሲድ የሚባሉ ኮጂክ አሲድ የሚባሉ የህክምና አይነቶች አሉ። ይህኛውም ለውጥ የማይኖረው ከሆነ ወደ ሌዘር ቴራፒ አይነት ህክምናዎቹ መሞከር ሊሆን ይችላል። ምንም ለውጥ የማይኖርባቸው ሰዎች ደግሞ በትንሽ ፐርሰንት አይኖሩም ማለት አይቻልም እና የመጨረሻ አማራጭ ደግሞ በሌላ አማራጭ ፊት ላይ ሽፋን ማድረጎቹን ይሄ ካሙፍላጅ የምንለው ለምሳሌ ፋውንዴሽን ለመጠቀም አይነት ነገሮች የመጨረሻ አማራጭ ነው የሚሆኑት፣ ማለት ነው።